አሜሪካ ከጎርጎሮሳውያኑ የዘመን አቆጣጠር 1776 ወዲህ እስካለፈው ዓመት 223 በ247 ዓመታት ውስጥ ማለት ነው። በሌሎች ሀገራት 393 ወታደራዊ ጣልቃ ገብነት ፈጽማለች። ዓለምን ሁሉ ከላይ ሆኜ ካልተቆጣጠርኩ የምትለውና ልዕለ ኃያል የሚል መጠሪያን የተጎናጸፈችው አሜሪካ የውጪ ፖሊሲዋ በወታደራዊ ጣልቃ ገብነት እየተቃኘ የመምጣቱ ነገር ከጊዜ ወደ ጊዜ እየጨመረ መሆኑን የግሎባል አፌርስ መረጃ ያመለክታል። ግሎባል አፌርስ በጉዳዩ ላይ የተጻፈ መጽሐፍን ጠቅሶ ባሰፈረው ጽሁፉ በዓለም ዙሪያ የሚከሰቱ ችግሮችን በዲፕሎማሲ ለመፍታት ከመምረጥ ይልቅ ጉልበቷ ወደ ማሳየት ታዘነብላለች ነው የሚለው። ከመጽሐፉ አዘጋጆች አንዷ የሆኑት የዓለም አቀፍ ፖለቲካ ፕሮፌሰሯ ሞኒካ ቶፍት አገሪቱ በአብዛኛው ከዲፕሎማሲ ይልቅ ወታደራዊ ጣልቃ ገብነትን ምርጫዋ እያደረገች ነው በማለት አጽንኦት ሰጥተዋል። ለመሆኑ ባለጠጋው ሀገር በየትኞቹ ዓመታትና በየትኞቹ አገራት ነው በትሯን ያስቀደመችው የሚል ጥያቄ ሊነሳ ይችላል ግሎባል አፌርስ መልሳለሁ የሚገርመው ነገር ጉልበት መምረጧ ብቻ አይደለም የጣልቃ ገብነቷ መጠን ፍጥነት እንጂ አሜሪካ 393 ጊዜ በሌሎች ሀገራት ወታደራዊ ጣልቃ ገብነት ፈጽማለች ሲባል በየትኞቹ ዓመታት ምን ያህል የሚለውን በዝርዝር መመልከት ተገቢ ይሆናል በዚህም ከ200 በላዮቹ ከ1945 ወዲህ በጎርጎሮሳውያኑ የዘመን አቆጣጠር ማለት ነው፣ የተመዘገቡ ናቸው። እንዲሁም 114ቱ ከ1989 በኋላ የነበሩ እንደሆኑ ይኸው ጥናትን መሰረት አድርገው ቶፍት ተናግረዋል። ባለፉት 73 ዓመታት ከ2000 በኋላ 72 ወታደራዊ ጣልቃ ገብነት የፈጸመች ሲሆን መካከለኛው ምስራቅንና ሰሜን አፍሪካን ከ1940ዎች ወዲህ 77 ጊዜ ጎብኝታቸዋለች። ትኩረታችንን ካለፉት 3 አስርተ ዓመታት ወዲህ የተፈጸሙትንና አገራቱ ላይ አድርገን እንቀኛለን። በእነዚህ ዓመታት የአሜሪካ ብርቱ ጡጫ አርፎባቸዋል፣ በማለት ኢራቅን፣ አፍጋኒስታንን፣ ሀይቲን፣ ቦስኒያን፣ ሊቢያን፣ ሶማሊያን፣ ላይቤሪያንና ክሮሽያን ዘርዝሯል። ግሎባል አፌርስ የሌሎቹን ታሪክ ወደፊት እንደምንመለስባቸው ከወዲሁ ቀጠሮ በመያዝ ለዛሬ ዋሽንግተን ለ22 ዓመታት ያህል ወታደሮቿን ሰውታና ሀብቷንም ከስክሳ ከ3 ዓመት በፊት በጎርጎሮሳውያኑ 2021 ይብቃኝ ብላ ያቋረጠችውን የአፍጋኒስታኑን ጦርነት እንመለከታለን። ቆይታችሁን ከኛ ጋር አድርጉ። የአፍጋኒስታኑን ጦርነት ስናነሳ የዛሬ 25 ዓመት ላይ ወደነበረው የመንግስታቱ ድርጅት ጸጥታው ምክር ቤት ወደ ኋላ ይወስደናል። በወቅቱ ሪዞሉሽን 1267 የተባለውና ውሳኔ ያሳለፈው በአልቃይዳና ታሊባን ሲሆን ገቢ እንዳያገኙ የእንቅስቃሴ እንዲሁም የመሳሪያ ማዕቀብ ጥሎባቸው እንደነበር ይታወቃል። ይህም አልቃይዳም ሆነ ታሊባን አሸባሪዎች ናቸው በሚል ሰበብ መሆኑም ልብ ይሏል። የተባበሩት መንግስታት ድርጅት ከዚህ ውሳኔ ላይ እንዲደርስ ያበቃውም የአልቃይዳው መሪ ሆሳማ ቢንላዴን ከ1980ዎቹ ጀምሮ ቡድኑን በመምራት ከአፍጋኒስታን በመነሳት ፓኪስታንን እንዲሁም ሱዳንን አካሎ በ1990ዎቹ ዳግም ወደ አፍጋኒስታን በመመለስ በታሊባን ጥላ ስር ለጥቃቶች በመሰናዳት ላይ የመሆን ወሬ መሰማቱን ተከትሎ ነው። ጥቃት ለመፈጸም ሲያደባ የነበረው አልቃይዳ ጸረ ታሊባን የነበረውን የሰሜን ጥምረት አዛዥ አህመድ ሻህ መሱድን በጎርጎሮሳውያኑ መስከረም 9 2001 በመግደል ከዚያም ለላቀ ጥቃት መሰናዳቱን ይፋ አደረገ። የሽምግ ውጊያን ቀማሪውና የሰሜናዊ አፍጋኒስታን ፓንሺራ አንበሳ በመባል የሚታወቀው መሱድ ግድያ ከሁለት ቀናት በኋላ ለተፈጸመው የመስከረም 11 ጥቃት ጭንብል የገለጠ እንደነበር የሽብር ጥቃት ተንታኞች ይናገራሉ። እንደተባለውም የጥቃት ክንዱን በአፍጋኒስታን ያሳየው ድርጅቱ ወደ ዋሽንግተን በመወንጨፍ በወቅቱ አሜሪካና ወዳጆቿን ማቅ ያለበሰና የዓለምን ትኩረት የሳበው የመስከረም አስራ አንዱን ጥቃት አድርሷል። በዕለቱ ተሳፋሪ መስለው በአራት አውሮፕላኖች የገቡት የአልቃይዳ ሰዎች አብራሪዎችን በመጥለፍ በኒውዮርክ ከዓለም የገበያ ማዕከል መንትያ ህንፃዎች ጋር በማጋጨት አጋይተዋቸዋል። ሌላኛው አደጋ የተፈጠረው ደግሞ በዋሽንግተን ዲሲ በሚገኘው የአሜሪካ መከላከያ መስሪያ ቤት ፔንታጎን ነው። አራተኛው አውሮፕላን በፔንስልቫኒያዋ ሻንክስቪል ባዶ ቦታ ላይ ተከስክሷል። በዕለቱ በደረሰው የሽብር ጥቃት 3000 የሚጠጉ ሰዎች ሞተዋል። ከአሜሪካ ባለፈ የዓለምን ትኩረት ስቦ ብዙዎችንም በሐዘን ጥሎ አልፏል። አፍጋኒስታን ምንም እንኳን የአልቃይዳ መሰረት የነበረች ብትሆንም አንድም ዜጋዋ በጥቃቱ ቀጥተኛ ተሳታፊ አልነበረም ተብሏል። መሐመድ አታ የተባለው ግብፃዊ የአውሮፕላን ጠላፊዎቹ ቡድን መሪ የነበረ ሲሆን አስራ አምስቱ አባላት የሳዑዲ አረቢያ ዜጎች እንደነበሩ በታሪክ ሰፍሮ ይገኛል። የወቅቱ የአሜሪካ ፕሬዝዳንት ጆርጅ ቡሽ በሽብርተኝነት ላይ ጦርነት ለማወጅ ጊዜ አልወሰዱም ታሊባን መራሹን የአፍጋኒስታን መንግስትንም በግዛቱ የተሸሸጉትን የአልቃይዳ መሪዎችን ለአሜሪካ ባለስልጣናት አሳልፎ እንዲሰጥ፣ ይህ ባይሆን ግን የኋላ ኋላ እንዳደረጉትም የእነርሱን እጣ እንደሚጋራ በመዛት ጥሪ አቅርበው ነበር። ልክ ጥቃቱ በተፈጸመ በሳምንቱ ዝተው አልቀሩም። ካቡልን ለመውረር የሚያስችላቸውን የአገራቸውን ሕግ በመፈረም ተግባራዊ ያደረጉ ቡሽ የዋሽንግተኑ ጥቃት ከተፈጸመ አንድ ወር ሊሞላ አራት ቀናት ሲቀሩት በጎርጎሮሳውያኑ ጥቅምት ሰባት ቀን የእንግሊዝ ድጋፍ ያገኘው የአሜሪካ ጦር በአልቃይዳና ታሊባን ጥምር ኃይል ላይ የቦምብናዳ ማውረዱን ጀመረ።

በታሊባን ተቃዋሚ እግረኛ ተዋጊዎች የታገዘው የአሜሪካ ጦር በሰባት ቀናት ውስጥ ታሊባንን ከመንበሩ አባሮ ቁልፍ ናቸው የተባሉ ቦታዎችን በቁጥጥሩ ሥር አዋላቸው። በተባበሩት መንግሥታት ድርጅትም በካቡል ጊዜያዊ አስተዳደር ለመመስረት የሚያስችለውን ውሳኔ 1378 ካሳለፈ በኋላ አባል አገራቱንም ሰላም አስከባሪ ኃይል እንዲያዋጡለት ጥሪ አቅርቧል። ይህ ማለት ግን የአፍጋኒስታን ጉዳይ ያከተመለት መሆኑን ማረጋገጫ አልነበረም። በወቅቱ ከሶስት ወራት በኋላ ብዙዎችን ያስቆጨና አሜሪካንም ያስተቸ ክስተት ከቢንላዴን አሰሳ ጋር ተገጣጠመ። የአገሪቱ የደህንነት መረብ የአልቃይዳው ቁንጮ ሰው በቶራ ቦራ ሸለቆ እንደሚገኝ ካረጋገጠ በኋላ አድኖ እንደመያዝ የቤት ስራውን ለአፍጋን ሚሊሻዎች አሳልፎ ሰጣቸው። ከሁለት ሳምንታት እልህ አስጨራሽ ውጊያ በኋላም አልጨበጥ ባዩ ቢንላዴን ፈረሱን ኮርኩሮ ወደ ፓኪስታን መሸሹም ይነገራል። አፍጋናውያኑም በቢንላዴን ፋንታ 20 አባሎቹን ይዘው ተመለሱ። ይህ ከመሆኑ አንድ ወር በፊት ነበር የመንግስታቱ ድርጅት የአፍጋኒስታን ኃይሎችን ወደ ጀርመኗ ቦን በመጋበዝ ጊዜያዊ መንግስት በመስረት የሚያስችላቸውን የቦን ስምምነት ያፈራረማቸው። በጊዜው የታሊባን ተቃዋሚ ኃይልን በመደገፍ የምትታወቀው ኢራን ጊዜያዊ መንግስት እንዲዋቀር ጉልህ ድርሻ እንደነበራት ተጽፎ ይገኛል። ይህን ተከትሎም በካቡል ዓለም አቀፍ ሰላም አስከባሪ ኃይል ሰፍሯል። የአልቃይዳ መሪዎችን አሳልፈህ ስጥ ሲባል አሻፍረኝ ያለው ታሊባን ልክ በሶስት ወሩ ከሞቱት ሌላ በርካታ አባላቱ በእስር ቤት ታጉረው፣ መሪው ሙላህ መሐመድ ኦማር አምልጦ ቀሪ አባላቱም እንደ ጨው ተበትነው እንዳልነበረ ሆነ። ከስምንት ወራት በኋላ ቀሪ የቡድኖቹ አባላትን ለማሰስ ዘመቻ አናኮዳ በሚል ስያሜ ያልተሳካ ሙከራ ያደረገችው አሜሪካ ጠላት አነፍናፊ አፍንጫዋን ወደ ሳዳም ሁሴኗ ኢራቅ ለማዞር ተገዳለች። ለመከራ የፈጠራት አፍጋኒስታንም ከዘጠኝ ወራት ቆይታ በኋላ ካዛሪን የጊዜያዊ መንግስቱ መሪ አድርጋ መረጠች። ምንም እንኳን ከዚያ በኋላ ጦርነት ያወደማት አፍጋኒስታንን መልሶ ለመገንባትና ጊዜያዊ አስተዳደረንም በመላው አገሪቱ ለማስፋት ሙከራ ቢደረግም እንደታሰበው በእጅ አላለም። ከሁለት ዓመት ከዘጠኝ ወራት ቆይታ በኋላ በኢራቅ አድርገውት የነበረው ወታደራዊ ዘመቻ መፈጸማቸውን የተናገሩት ፕሬዚዳንት ቡሽ በአፍጋኒስታንም ዋና ውጊያው የማብቃቱን ትዕዛዝ እንዲተላለፍ አድርገዋል። ከዚያ በኋላም ቢሆን ሰባ ሺ ያህል ሰላም አስከባሪ ኃይሎች ቢመደቡም በአገሪቱ ፈጽሞ ሰላም ሊቀርባት አልቻለም። አፍጋኒስታን ለመጀመሪያ ጊዜ በ2004 ዴሞክራሲያዊ ምርጫ አካሂዳለች በተባለበት ሶስተኛ ሳምንትና ከአሜሪካው ምርጫ ቀናት አስቀድሞ ቢንላዴን በአልጀዚራ በኩል ባስተላለፈው የተቀረጸ የቪዲዮ መልእክት ለመ የመስከረም 11 ጥቃት ኃላፊነት እንደሚወስድ አረጋገጠ። ይህ የሆነው ከሶስት ዓመት ቆይታ በኋላ ነው። መልእክቱም ጉዞ እንዳላበቃ የሚያስጠነቅቅ ነው የነበረው። ከዚያ በኋላ ከአልቃይዳ ይሁን ከታሊባን የማይታወቁ የአጥፍቶ ጠፊ ጥቃቶች ቦታ እያቀያየሩ ለዓመታት ዘልቀዋል። እገታም ሌላው የበቀል መፈጸሚያ መንገድ ሆኗል። ለእነዚህ ተግባራት ብቻ ራሳቸውን አሳልፈው የሚሰለጥኑ ነበሩ። በአንጻሩ አሜሪካውያኑም ይፈጽሟቸው በነበሩ ጥቃቶች በርካቶች ንጹሐን ሳይቀሩ መቀጠፋቸው ይነገራል። የቡሽ ሁለተኛው ዘመነ ፕሬዝዳንትነት አብቅቶ ባራክ ኦባማ ነጩን ቤተ መንግስት ከተረከቡ ከአንድ ወር በኋላ በቀዳሚያቸው ጊዜ የተዳከመችቱ አፍጋኒስታን ጭራሽ እንድትደቅ 17 ሺህ ወታደሮቻቸውን ለማዝመት ወሰኑ። በወቅቱ በአሜሪካና በኔቶ እዝ ስር የሆኑ 37 ሺህ አሜሪካውያን ወታደሮች አገሪቱ ውስጥ ይገኙ ነበር። ኦባማ ሽብርተኝነትን መዋጊያ ዋናው ቦታ አፍጋኒስታን ነው ብለው ጡጫቸውን አፈርጥመው ተነሱ በዋሽንግተን ለተፈጸመው የመስከረም 11ዱ ጥቃት ኃላፊነቱን እንደሚወስድ የተናገረው ቢንላዴን በእሳቸው ዘመን ፓኪስታን ውስጥ ነው የተገደለው መንፈሱ እንጂ አካሉ አይታይ የነበረው የለም ሲባል ድንገት ብቅ እያለ መንግስታትን ሲያባንንና እንቅልፍ ሲነሳ የነበረው እቁ ቢንላዴንን ለመግደል የ10 ዓመት ከ8 ወራት ጊዜን ፈጅቷል መላቅጡ የጠፋው ይህ ጦርነት አረባዊቱን አገር ተቆጥሮ የማያልቅ ጥፋት አስከትሎባታል። አሜሪካም በበኩሏ 1800 ያህል ወታደሮቿን እንደተነጠቀች ተጽፎ ይገኛል። በተጨማሪም 444 ቢሊዮን ዶላር አስወጥቷታል የተባለ ሲሆን የ1.3 ትሪሊዮን ዶላር ዓመታዊ የበጀት ጉድለትም አስከትሎባታል። በሂደት የወታደሮች መጠን እየቀነሰ አሜሪካ ጠቅልላ ትወጣለች ቢባልም ኦባማን ተከትለው ፕሬዚዳንት የሆኑት ዶናልድ ትራምፕ የምን መውጣት ብለው አሸባሪ ያለበት በተባለበት የአፍጋኒስታን ምድር ላይ ጭራሽ የቦምቦች ሁሉ እናት የተባለውን ቦምብን አወረዱ በት ይረጋጋል የተባለው ጦርነት ተፋፍሞ በመቀጠል የአጥፍቶ መጥፋት ጥቃት አድራሾች መጠንም ይበዛ ጀመር። ታሊባንም አቅሙን እያፈረጠመና የይዞታ አድማሱን በማስፋት አንድ ሶስተኛውን የአገሪቱ ክፍል ለመቆጣጠር ቻለ። ትራምፕ ታሊባንን ያዳክማል ያሉትን አዲስ ዘመቻ ለመክፈት ያላቸውን ንቅድፋ ማድረጋቸውን ተከትሎ ቡድኑ በመዲናዋ ካቡል ለ115 ሰዎች ሞት ምክንያት የሆነ ጥቃትን አድርሷል። ይህ የሆነው በፈረንጆቹ ጥር ወር 2018 ነው። ፍትጊያው ጋብ ሳይል በአመቱ በአሜሪካና ታሊባን መካከል በዶሃ የሰላም ስምምነት ድርድር ተጀምሮ ነበር። ለ18 ዓመታት ያህል የዘለቀውን ጦርነት ለማቆም ለድርድር የተመደቡትና ሀሊል ዛድ የተባሉት የአሜሪካው መልእክተኛ በመርህ ደረጃ ከስምምነት መደረሱን ተናግረው አፍጋኒስታን ሰላም ልታገኝ እንደሆነም ተገምቶ ነበር። ይሁንና መስከረም 7 2019 አንድ ወታደራቸው በታሊባን መገደሉን ገልጸው ከታሊባን መሪዎችና ከአፍጋኒስታን ፕሬዝዳንት ጋር በሚስጥር ጀምረውት የነበረውን ንግግር ማቋረጣቸውን በወቅቱ ትዊተርና በአሁኑ ኤክስ ገጻቸው ይፋ አደረጉት። ዶናልድ ትራምፕ እልቂቱን ከማስቀጠል ውጪ ግን የፈየደው ነገር አልነበረም። አዛውንቱ ባይደን የፕሬዝዳንትነቱን መንበር ከትራምፕ ከተረከቡ በኋላ ግን አገራቸው በአፍጋኒስታን ያላትን ተልዕኮ በቃ አሉ። አሜሪካ ከስህተቶቿ መማር አለባት ያሉት ጆሴፍ ባይደን ወታደሮቻቸው ከአፍጋኒስታን ጠቅልለው የሚወጡበትን ትዕዛዝ አስተላለፉ። የአሜሪካ እግር በመከተል ከሀያ አመታት በፊት ከካቡል የተባረረውና በየተራሮች ሲሸሽና እያደባ ጥቃት ሲፈጽም የነበረው ታሊባን ወርተራ ደርሶት ካቡልን መልሶ ተቆጣጥሯል። ባይደንም አፍጋኒስታንን ዞረው ላይ መለከቷት እንደ ፍጥርጥርሽ ብለዋታል። ነገር ግን በእነዚህ አመታት ውስጥ አፍጋኒስታን እንዳልነበረች ሆናለች። ምድሯ ሁሉ የጦር ማሳ ሆኖ ነው ያለፈው። መረጃዎች እንደሚያመለክቱት ቁሳዊ ውድመቱን ብንተው እንኳን 66,000 የአፍጋኒስታን ተዋጊዎችና 46 46,000 ንጹሐን አፍጋኖች በድምሩ ለ114,000 አፍጋናውያን ሞት ምክንያት ሆናለች፣ ታላቂቱ ሀገር። 2443 የአሜሪካና 1144 የአጋሮቿ ወታደሮች ሲሞቱ 20,660 ገደማ አሜሪካውያን ወታደሮች ላይም አካላዊ ጉዳት እንደደረሰ ይነገራል። በ20ው ዓመታት አሜሪካ ለጦርነቱ ያወጣቸው ጠቅላላ ወጪ 955 ቢሊዮን ዶላር እንደሚገመት ጥናቶች ያሳያሉ። በጦርነቱ ውስጥ በባለሙያዎች በመታገዝ የምታግዛቸው ማዕድናትና ነዳጅ ለኔቶና በጦርነቱ ለሚሳተፉ ሀገራት የምትሸጠው የጦር መሳሪያ በጦርነቱ ከገጠሟት ኪሳራዎች ባልተናነሰ ምናልባትም ትርፍ የሚያስገኙላት አካሄድ ናቸው ይባላል። በጦርነቱ መስክ የአሜሪካን ጥቅም የሚያስከብር ዓለም ለመፍጠር የምታደርጋቸው ጦርነቶችና እጅግ የምትፈራ ሀገር መሆኗ ማሳያ ጦርነቶች ናቸው። እንግሊዝና ጀርመንም 40 ቢሊዮን ዶላር ገደማ እንዳወጡም ይጠቀሳል። በአፍጋኒስታኑ ጦርነት አሜሪካ ለ20 ዓመታት በነበራት ቆይታ ታሊባንን ማጥፋት ይቅርና ኪሳራዋን አንሮባታል። አገሪቱ አፍጋኒስታን ማለታችን ነው። ኢኮኖሚዋ ተንኮታክቶና ሰላሟ ተሽመድምዶ ወደ ትቢያነት ከመቀየሯ ውጪ አሜሪካ አልታደገቻትም። ብዙዎች እንደሚሉት የዓለማችን ባለ ግዙፍ ምጣኔ ሀብት ባለቤቷ አሜሪካ በግራዋ የተነሳችበት አይበረክትም። ለዚህ ደግሞ እንደ ማሳያ አፍጋኒስታንን አንድ ብለናል። ወደፊት ተመሳሳይ እጣ የደረሰባቸው ሌሎችን አገራት እንመለከታለን። ለዛሬው ግን በዚሁ አበቃን።